ቀጥሎ ያለው ሀሳብ ደግሞ የንብብር ቁጥሮች ንጥረ ዋጋ ንጥረ ዋጋ ንጥረ ዋጋ። ይሄ በሁለት ቀጥ ባሉ መስመሮች ነው የሚወከለው። አብሶሉት ቫልዩ ይባላል በእንግሊዝኛ። የቁጥሮች ንጥረ ዋጋ ማለት ይላል፣ በአቅጣጫ ላይ ሳይወሰን በቁጥር መስመር እንብርትና በተሰጠው ቁጥር መካከል የሚገኝ ርቀት ማለት ነው። አንድ ነገር ማወቅ ያለባችሁ አብሶሉት ቫልዩ ወይም ደግሞ ንጥረ ዋጋ ማለት ከዜሮ ያለው ርቀት ነው። አንድ ቁጥር ከዜሮ ምን ያህል ይርቃል የሚለውን ነው የሚነግረን እንጂ ሌላ ምንም። አሁን ለምሳሌ ኔጌቲቭ ፖዚቲቭ ስለሆነ አይደለም። ለምሳሌ እዚህ ጋር ዜሮ ከተሰጠን በምድብ ይሄንን ብንከፍለው እዚህ ጋር አንድ፣ እዚህ ጋር ደግሞ ሁለት፣ እዚህ ጋር ሶስት፣ እዚህ ጋር ኔጌቲቭ አንድ፣ ኔጌቲቭ ሁለት፣ ኔጌቲቭ ሶስት ብንል አሁን ይሄ ከዚህ እስከዚህ ያለው አንድ ምድብ ነው ማለት ነው። ይሄም ከዚህ አንድ ምድብ አንድ ምድብ እያንዳንዱ ምድብ ነው። አሁን ወደ ግራም ብንቆጠር ምድቡ ፖዚቲቭ ነው የሚሉ ምድብ አንድ ምድብ ሁለት ምድብ እንደዚህ ነው እያለ የምንሄደው ማለት ነው። ምድቡ ዩኒቱ አንድ ነው። ኔጌቲቭ አንድ ዩኒት አንደለም ኔጌቲቭ አንድ የተባለበት ምክንያት ከእምብርት ከዜሮ ወደ ግራ ስለሄደ ነው፣ አንድ ዩኒት ስለሄደ ነው። ለምሳሌ ከእምብርት ሁለት ምድብ ከሄደ ከዜሮ ያው ከእምብርት ሁለት ምድብ ወደ ግራ ከሄደ ምን የምናገኘው ቁጥር አሉታ ሁለት ይሆናል። ምድቡ ሁለት ነው፣ አያችሁ። ኔጌቲቭ ሁለት ምድብ አላልንም። ኔጌቲቭ የሆነው ከእምብርት ሁለት ምድብ ስለሄድን አይደለም። አሁን ይሄ ሀሳብ ሐሳብ ለምን እንዴት እንደሚጠቅም ቆይ መጀመሪያ ላይ አሳያችሁ። ለምሳሌ ሁለት ሲደመር አንድ ማለት እንዴት እንደሆነ እንይ። መጀመሪያ ይሄንን ለመስራት ከእምብርት ከእምብርት ሁለት ምድብ እንሄዳለን። ሁለት ምድብ እንሄዳለን። ስለዚህ ይሄንን አሁን ከእምብርት አንድ ሁለት አሁን ሁለት ምድብ ከሄደን በኋላ ሀሳቡ እንድትረዱ ነው። ከዛ በኋላ አንድ ምድብ እንጨምርበታለን እያለን እኮ ነው። አሁን ደግሞ አንድ ምድብ እንጨምርበታለን። ይሄው አንድ ምድብ ጨምርን ማለት ነው። ከዛ የምናገኘው ምን ይሆናል ማለት ነው? መልስ ይሆናል ማለት ነው። ሐሳቡ ይሄ ነው። በመቀነስ ደግሞ ላሳያችሁ። አሁን ሁለት ሲቀነስ አንድ ደግሞ ማለት መጀመሪያ ከእምብርት ሁለት መጀመሪያ ሁለት ላይ እንሄዳለን ማለት ነው አይደለ? መጀመሪያ ከእምብርት ሁለት ምድብ ወደ ቀኝ ነው እንሄደው፣ ወደ ቀኝ አይደለ? ወደ ቀኝ ነው እንሄደው። ስለዚህ ሁለት ምድብ ወደፊት እንሄዳለን። ያው አንድ ሁለት ከመጣም በኋላ እቺኛ የምታሳየን ምንድን ነው እ አሁን ይሄኛው የሚያሳየን አንድ ምድብ ወደ ኋላ ተመለስ። ይሄ ወደ ኋላ አንድ ምድብ ወደ ኋላ ተመለስልና ስለዚህ ወደ ኋላ ስንመለስ ማን አገኘን? አንድ አገኘን ማለት ነው። አያችሁ አይደል? ስለዚህ ይሄን ይሄንን ደግሞ እስቲ ቦታ ብናቀያየር፣ ቦታ ብናቀያየር ይሄ ፖዚቲቭ ነው አይደል? ባይ ዲፎልት ይሄ ፖዚቲቭ ነው፣ ይሄ ደግሞ ኔጌቲቭ ነው። ቦታ ብናቀያየራቸው ምን ይሆናል? ቦታ ሲቀያየሩ ኔጌቲቭ አንድ ሲደመር ሁለት። አሁን ይሄ ላይናችን አመቼ አይደለም። ኔጌቲቭ አንድ ሲደመር ሁለት ቢባል ትንሽ ላይናችን ይደብራል፣ አልለመድነውም ይሄኛውን የለመድ ነው። እኛ ግን አንድ አይነት ነው። ምክንያቱም ይሄ ኔጌቲቭ ነው፣ ኔጌቲቭ ነው። ይሄ ፖዚቲቭ ነው፣ ይሄው ፖዚቲቭ ነው። ቦታን ያቀያየር ነው። ቦታ ማቀያየር ባለ እንደዛ ማለት እንደዚህ ማለት አይደለም። እሺ፣ እንደዚህ ማለት አይደለም። የቀየር አይደለም፣ የቀየር ጸባይ ሳይሆን ከነ ነፍሱ ቁጥሩ ከነ ምልክቱ መቀየር ማለት ነው። ከነ ምልክቱ ይው፣ ከነ ነፍሱ ይው። እዚህ ጋር እንደዚህ ቦታ ማቀያየር እንጂ የቀየር ጸባይን አይደለም። የመደመር ወይም የቀየር ጸባይ በሚባለው አይደለም። ስለዚህ አሁን ይህን ምንድነው የምናደርገው? መጀመሪያ ኔጌቲቭ አንድ ላይ እንሄዳለን። ይሄም ያሳየን ከዜሮ ወደ ግራ፣ አሁን ከዜሮ ወደ ግራ አንድ ምድብ እንሄዳለን ማለት ነው። ከዜሮ ወደ ግራ አንድ ምድብ እንሄዳለን። ስለዚህ ይሄን ለማድረግ ደግሞ መጀመሪያ እናጠፋና አሁን ከዜሮ ይሄው ላይ ደረስን። ስለዚህ ይሄን ይሄ ሚለን ምንድነው እሱ ከዜሮ ወደ ግራ አንድ ምድብ ሂዱ ይለናል። ሄደን ቀጥሎስ፣ አሁን ደግሞ ሁለት ምድብ ወደፊት ሂዱ ይለናል። አሁን ደግሞ ሁለት ምድብ ወደፊት ሂዱ ስለዚህ አንድ ሁለት ሁለት ምድብ ወደፊት ስንሄድ የምናገኘው አንድ ነው። ስለዚህ የዚህ መልስ አንድ ይሆናል። እንግዲህ በቁጥርን መደመርና መቀነስ ራሱ የምንችለው በቁጥር መስመር ላይ በምድብ ወደፊት ወደኋላ በመሄድ ነው ማለት ነው። ይሄንን ከግንዛቤ ውስጥ በማስገባት አሁን ከምናየው ነገር ጋር ምን ይገናኛል፣ ምን ያገናኘዋል? የሚለውን ነገር ደግሞ ማየት እንችላለን። ለምሳሌ የቁጥሮች ንጥረ ዋጋ ማለት ይላል በአቅጣጫ ሳይወሰን ይላል። ይሄ ማለት እኮ ኔጌቲቭ እና ፖዘቲቭ ሳይባል ይላል። አያችሁ አይደለ? በአቅጣጫ ሳይወሰን በቁጥር መስመር በቁጥር እምብርት እና በተሰጠው ቁጥር መካከል ያለው ርቀት ነው። ለምሳሌ በተሰጠው ቁጥር እና በእምብርት እና በተሰጠው ቁጥር መካከል ያለው ርቀት ነው። ስለዚህ በቁጥር እምብርት ማለት ይሄ ነው። እንግዲህ ይሄ ማለት ንጥር ዋጋ አሁን ኔጌቲቭ ሁለት ብንባል ይሄ ሁለት ነው የሚሆነው። ምክንያቱም እንደዚህ ማለት ነው። ስንት ምድብ ነው የሄድነው? ሁለት ምድብ አይደል? ይሄድ ነው ይሄ ሁለት ምድብ ነው። ምድቡን ነው ምን ቆጥረው ማለት ነው። ንጥር ዋጋ ኔጌቲቭ ሶስት ብንል ይሄ ምን ማለት ነው? ኔጌቲቭ ሶስት ምንድነው? ከ ከዜሮ ይሄ ቁጥር ማለት ነው። አሁን ይሄ ኔጌቲቭ ሶስት ይሄ አይደል? ይሄ ከዜሮ ከእምብርት ምን ያህል ይርቃል? ስንት ምድብ ሄደን ነው ይሄንን ቁጥር የምናገኘው ነው፣ መልሶ ምን ያህል ምድብ ሄደን ነው። አሁን ምድብን ኔጌቲቭ ፖዘቲቭ አንልም ብያቸዋሉ አይደለ? ምድብ ስንቆጥር ወደኋላ፣ ወደፊት ስንሄድ ምድብን እኮ አሁን ስንቆጥር፣ አሁን ለምሳሌ ወደኋላ ብንሄድ አንድ፣ ሁለት፣ ሶስት ነው ምንለው። ኔጌቲቭ አንድ ኔጌቲቭ ሶስት አላልንም እኮ። ኔጌቲቭ የሚመጣው ከእምብርት ወደኋላ ስንሄድ፣ ወደኋላ እየሄድን መሆናችንን የሚያሳየን እዚህ ጋር እዚህ ጋር ነው ኔጌቲቭ ሁለት። ለምሳሌ አንድ ሁለት ብንል ሁለት ምድብ ወደ ኋላ። ስለዚህ እቺ ቁጥር ኔጌቲቭ ሁለት ማለት ከእምብርት ሁለት ምድብ ትርቃለች የሚለውን ለማሳየት ነው። ንጥር ዋጋ ደግሞ አይዲያው እሱ አይደለም በተሰጠው ቁጥርና በእምብር በቁጥር እምብርት መካከል ያለውን የምድብ ርቀት ነው የሚያሳየን። የምድብ ርቀት ምን ያህል ምድብ ሄደን ነው ይሄንን የምናገኘው ነው። ስለዚህ አንድ ሁለት። ስለዚህ እዚህ ጋር ይሄ ኔጌቲቭ 3 ከሆነ ደግሞ ስንት ይሄ ማለት ነው? የተሰጠው ቁጥር ይሄ ነው። ስለዚህ በ አቅጣጫ ሳይወሰን ብሎናል። አሁን በአቅጣጫ ሳይወሰን አቅጣጫ ማለት ደግሞ ኔጌቲቭ ኔጌቲቭ ኔጌቲቭ ወደ ፊትም ሆነ ወደ ኋላም ሆነ ምን ያህል ምድብ ሄደን ነው የተሰጠንን ቁጥር የምናገኘው ነው። የተሰጠን ቁጥር አሁን ኔጌቲቭ ሶስት ከሆነ አንድ ሁለት ሶስት ሶስት ምድብ የእጄን ያገኘሁት ነው ምናምን እንደዚህ ማለት ነው። ሶስት ምድብ እዚህ ጋር ሌላ ደግሞ ኔጌቲቭ ሁለት ብንልም እንደዛው ይኸውና ኔጌቲቭ ሁለት ስለዚህ ይሄንንም ደግሞ እንዴት ነው የምንሰራው? ማለት ነው አንድ ሁለት፣ ስለዚህ ይሄም መልሱ ስንት ይሆናል? ሁለት ይሆናል ማለት ነው። ዜሮ ቢሆን ደግሞ ዜሮ ነው የሚሆነው፣ እዚያው እምብርት ላይ ምንም ማለት ምድብ አልሄድም ማለት ነው። ዜሮ ከተሰጠኝ ዜሮ። አንድ ከሆነ ደግሞ አንድ የቱ ጋር ነው ያለው? አንድ እዚህ ጋር ነው ያለው። ስለዚህ በአቅጣጫ ሳይወሰን ስላለ ከዜሮ ወደ ፊት ነው የምንቆጥረው። አንድ ምድብ ነው ይሄ ነው። ስለዚህ በአጭሩ ንጥረ ዋጋ ማለት በአቅጣጫ ሳይወሰን ሲለን ኔጌቲቭ፣ አሁን እዚጋ ኔጌቲቭ የሚሰጠን ፖዘቲቭ የሚሰጠን በቁጥር መስመር ላይ ስንት ምድብ ሄደን ነው ያንን ቁጥር የምናገኘው ነው። ስለዚህ ርቀቱን ነው። ለምሳሌ የሆነ ሰው አቅጣጫ ቢጠይቃችሁ ኔጌቲቭ ፖዘቲቭ ብላችሁ አይደለም አደለ የምትነግሩት፣ ይህን ያህል ሜትር ትሄዳለህ ይህን ያህል ሁለት ሜትር ገባ ብሎ ወደ ውስጥ ምናምን እያላችሁ በቁጥር ነው እንጂ የምትነግሩት፣ በኔጌቲቭ አትነግሩትም። ስለዚህ የንብብር ቁጥር ንጥር ዋጋ ማለት በቁጥር መስመር ላይ በዜሮና እና በተሰጠው ቁጥር መካከል ያለው ርቀት ነው ይላል። ይሄንን እንስቲ። ይህ ማለት ፍቺውን እንስቲ። ለምሳሌ ንጥር ዋጋ ጠ አለ። ንጥር ዋጋ ጠ ማለት አለ፣ በሁለት ነው የሚፈተው። አንዴ አሁን እችኛዋ የጠ ዋጋ ይህንን ከሆነ ይላል ጠ ማለት ይሄ ማለት ንጥር ዋጋ ጠ ማለት ማለት ጠ ይሆናል። ምን ሲሆን ጠ ከዜሮ በላይ ወይንም ዜሮና ከዜሮ ከዜሮ በላይ ከሆነ ያለ ዜሮና ከዜሮ በላይ ከሆነ ራሱን ጠ። እዚህ ጋር የተሰጠን ቁጥር ጠ ለምሳሌ አምስት ከሆነ አምስት እንላለን እያለን ነው ማለት ነው። አንድ ከሆነ አንድ እንላለን ማለት ነው። ለምን አንድ ከዜሮና ከዛ በላይ ስለሆነ ማለት ነው። እዚህ ጋር የተሰጠን አሁን ሁለት ከሆነ መልሰን ሁለት እንላለን። ለምን ሁለት ከዜሮና ከዛ በላይ ስለሆነ እያለን ነው። ገብቷችኋል ይሄ ማለት በቁጥር መስመር ላይ ከዚህ በፊት ድፍን ቁጥር ምናምን እያልን ስንማር የነበረውን አሁን እዚህ ጋር እንጠቀማለን 0 1 2 3 እዚህ ጋር ኔጌቲቭ 1 ኔጌቲቭ ሁለት ኔጌቲቭ ሶስት እያለ ብንሄድ አሁን ይሄንን የጠዋጋ የማይታወቀው ማለት ነው እዚህ ጋር ያለው የማይታወቀው ጠ ማለት እንደዚህ ነው ማለት ነው ገብቷችኋል አሁን በዚህ ነው የሚገለጸው ስለዚህ እዚህ ጋር ይሄ በምን ይወከላል አንደኛ ወይ ጠ ዜሮ ሊሆን ይችላል አያችሁ፣ ጠ ዜሮ ሊሆን ይችላል። ጠ ዜሮ ሊሆን ይችላል። ወይም ደግሞ ጠ ከዜሮ በላይ ሊሆን ይችላል። አያችሁ፣ ጠ ከዜሮ በላይ ሊሆን ይችላል። ስለዚህ ዜሮና ከዜሮ በላይ ማለት ምን ማለት ነው? አሁን ይሄንም በቀይ እዚህ ጋር እንደዚህ ላደርግና በቀይ ላደርገው። አያችሁ፣ ይሄ ምን ይሆናል? ጠ ዜሮና እና ከዛ በላይ ማለት ነው። ዜሮንም ይዟል ከዛ በላይንም ይዟል ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት ነው ቀጥሎ ከዜሮ በታች አሁን ይሄ ደግሞ ጠ ከዜሮ በታች ስለዚህ ጠ ከዜሮ በታች በሁለት ካፍሎታል ማለት ነው አያችሁ ስለዚህ በእያንዳንዱ ሴናሪዮ አሁን ይሄን ስናይ አምስትን ከወሰደ ወይ አንድን ከወሰደ ይሄ ማለት ንጥር ዋጋ እዚህ ጋር እንስራው በትይዩ እንስራ ሁለት ንጥር ዋጋ ሁለት ማለት አሁን ጠስንት ናት ማለት ነው፣ ሁለት ናት ማለት ነው። ሁለት የትኛውን ክራይቴሪያ ነው የሚያሟላው? ከሁለት ውስጥ አሁን ሁለት ከዜሮ እና አሁን ሁለት ከዜሮ በላይ ነው ወይም እኩል ነው ወይስ ሁለት ከዜሮ በታች ነው? አያችሁ አይደለ? ከሁለቱ ክራይቴሪያ የትኛውን ነው የሚያሟላው? ይሄ ማለት ሁለት ግሬተር ዘ ቱ ኢዝ ግሬተር ዘን ኦር ኢኳል ቱ 0 ኦር ቱ ኢዝ ሌስ ዘን ዜሮ የትኛውን ነው የሚያሟላው? የሚያሟላው ይሄንን ነው አይደል፣ ይሄንን አያሟላም። ስለዚህ ምን ይሆናል ማለት ነው ራሱን ጠን እንላለን። ጠ ስንት ነበረ? ሁለት። ስለዚህ የሁለት ንጥር ዋጋ መልስ ስንት ይሆናል ማለት ነው? ሁለት። ለምን እዚህ ጋር እንደምናየው ከሆነ ይሄው ጠ ማለት ከዜሮ እና ከዚያ በላይ እነኝም ቁጥሮች በሙሉ ብትወስዱ መልሶ እራሱ መልሱ የሚሆኑ ማለት ነው። ንጥር ዋጋ 3 ከሆነ 3 ነው። ንጥር ዋጋ 5 ከሆነ 5 ነው። ንጥር ዋጋ 100 ከሆነ መቶ ነው። ንጥረ ዋጋ ራዲካል ሁለት ከሆነ ራሱ ራዲካል ሁለት ነው። በቃ ራሱን የሚተፋው ንጥረ ዋጋ ጠ ከሆነ ራሱን ጠ የሚተፋው ምን ስለሆነ ጠ ከዜሮ በላይ ስለሆነ ወይም ደግሞ ዜሮና ከዛ በላይ ስለሆነ፣ ይሄ ማለት እኮ ዜሮን ያካተተበት ምክንያት አሁን ለምሳሌ ንጥረ ዋጋ ዜሮ ቢሆን ዜሮን ይተፋል ማለት ነው። የዜሮ ዜሮ ነው ሊለን እኮ ነው። የዜሮ ዜሮ ነው። ከዜሮ በላይ የሆኑት ደግሞ እንዳለ ራሱን የሚተፋው አምስት ከሆነ አምስት፣ ስድስት ከሆነ ስድስት ቀጥሎ ደግሞ ሁለተኛው፣ እዚህ ጋር ይህንን እናጥፋ። አሁን ይሄኛውም በዚህ ሴናሪዮ ነው የምናየው ማለት ነው። ምን ሲሆን ኔጌቲቭ። አሁን ለምሳሌ ንጥር ዋጋ ኔጌቲቭ ሶስት ቢሆን አሁን የጠ ዋጋ ስንት ነው ማለት ነው? ኔጌቲቭ ሶስት ነው ማለት ነው። አሁን የጠ ዋጋ ስንት ነው? ኔጌቲቭ ሶስት። ስለዚህ ኔጌቲቭ ሶስት የትኛው ክራይቴሪያ ውስጥ ነው ያለው? እዚህ ውስጥ ነው አደለ? ማለት በግራ በኩል ከዜሮ በታች ነው ስለዚህ የታችኛውን ክራይቴሪያ ነው የሚያሟላው። ለምን እዚህ ጋር እዩት። ስጣ ይኸው ኔጌቲቭ ሶስት ኔጌቲቭ ሶስት ይኸው ኔጌቲቭ ሶስት ኔጌቲቭ ሶስት ስለዚህ እዚህ ጋር ምን ይሆናል? ምን ይለናል? ጠ ከማን በታች ከሆነ ይለናል። ኔጌቲቭ ሶስት ከዜሮ በታች ስለሆነ ይሄንን ነው የምንለው። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው? ቀጥታ ቀመሮ ነው የምንጠቀመው ማለት ነው። ይሄ ማለት ንጥር ዋጋ ሶስት ማለት እኩል ይሆናል ንጥር ዋጋ ኔጌቲቭ ሲባዛ በኔጌቲቭ ሶስት ነው የሚሆነው ማለት ነው። ይሄ ማለት እኮ ጠ እኩል ይሆናል ኔጌቲቭ ጠ እያለን እኮ ነው። አያችሁዋል። ይሄንን ያደረግንበት ምክንያት ለምንድነው? እቺ ኔጌቲቭዋ መጀመሪያ የተቀመጠች ነች። ይሄኛው ጠ ደግሞ እራሱ ኔጌቲቭ ስለሆነ ሁለት ኔጌቲቮችን ስንጽፍ ደግሞ አንደኛው በብራኬት መጻፍ አለብን አይደለ? በብራኬት ነው መምጣት ያለብን። ምክንያቱም ጠ ራሱ ኔጌቲቭ ሶስት ነበረ መጀመሪያ። ስለዚህ ኔጌቲቭ ጠ ስለሚለን ይሄ ምን ይሆናል? ኔጌቲቭ በኔጌቲቭ ሁለት ኔጌቲቮች ሲባዙ ደግሞ ፖዚቲቭ ይሆናል አይደል? እነኚህ ሁለቱ ኔጌቲቭ ሲባዙ ምን ይሆናል? ፖዚቲቭ ይሆናል። ስለዚህ ይሄ ምን ይሆናል ማለት ነው? ሶስት ይሆናል ማለት ነው። ይሄ ማለት እንግዲህ ቀጥታ ትርጓሜውን አይተን በትርጓሜው ነው የሰራ ነው። ሌላ ደግሞ እዚህ ጋር ላሳያችሁ የምፈልገው ምንድነው ቀጥሎ የምትማሩት ይሆናል አይ ቲንክ ለምሳሌ ንጥር ዋጋ ብንል ይሄንን አሁን በተለዋዋጭ ብንሰራው ምሳሌ እዚህ ጋር የሚገቡት ቁጥሮች አሁን አንድ ከሆነ ምን ይሆናል? አንድ ነው አይደል ያለው አንድ ከሆነ አንድ፣ ሁለት ከሆነ ሁለት። ይንበት ይድን ራስዎን በሰንጠረዥ እንደዚህ አድርገን ብንሰራ ይሄ ለዚህ ፈንክሽን ማለት ነው፣ ለዚህ ፈንክሽን አሁን ይሄን ሰንጠረዥ ብንሰራ ብናደርግ አሁን ይሄ ጣ ይሄን ጣ ብናደርግ እዚህ ጋር ኔጌቲቭ ሁለት፣ ኔጌቲቭ አንድ፣ ዜሮ፣ አንድ፣ ከዛ ሁለት ብናደርግ ምንድነው ነው የሚተፋልን ነው አይደለ? እዚህ ጋር ይሄ ማለት እዚህ ውስጥ ኔጌቲቭ ሁለት ሲገባ ምንድነው ነው የምን ሆኖ ነው የሚወጣው ፖዘቲቭ ሁለት አይደል? ኔጌቲቭ የሚግባ ፖዘቲቭ ሆኖ ነው የሚወጣው። ፖዘቲቭ ኔጌቲቭ አንድ ሲገባስ አንድ፣ ዜሮ ሲገባ ዜሮ። በዚህ በዚህኛው ትርጓሜ መሰረት ማለት ነው። አንድ ሲገባ ያው አንድ፣ ፖዘቲቭ ከገባ ፖዘቲቭ፣ ሁለት ከገባ ሁለት። ይሄ የዚህን ግራፍ ብንሰራ ምንድነው የሚሆነው? አሁን እዚህ ጋር ይሄን ብንሰራ ይሄ ጠ ነው፣ ይሄ ደግሞ የ ነው። ስለዚህ ይሄን ስንሰራ ምን ይሆናል ማለት ነው? ነ ቁጥሮች ናቸው። ለምሳሌ እዚህ ጋር አንድ እዚህ ጋር ሁለት ሶስት እያለን ይሄ ውቅር ውቅር ላይ አሁን ስትማሩ ታዩታላችሁ በደንብ። አንድ እዚህ ጋር ሁለት እያለን እንደዚህ ብንሰራ ይሄን አሉታ አንድ አሉታ ሁለት እያለን ብንሰራ ነም ብናዋቅር የንጥር ዋጋ ግራፍ ምንድን ነው የሚሆነው? ቀጥታ ቪ ቅርጽ ነው የሚሰራው። ይሄ ማለት ምን ማለት መሰላችሁ፣ ዓላማው ለምሳሌ ኔጌቲቭ ሁለትን ብናስገባ የምናገኘው ፖዚቲቭ ሁለት ነው ማለት ነው። ፖዚቲቭ ፖዚቲቭ ሁለትን ብናስገባ ምናገኘው ፖዚቲቭ ሁለት ነው ማለት ነው። እያችሁ ምንም ብናስገባ የምናገኘው? የኔጌቲቭን ብናስገባ ፖዚቲቭ ነው የምናገኘው። ፖዚቲቭን ብናስገባ ፖዚቲቭ ነው የምናገኘው። መቼም የንጥር ዋጋ እንትን ከዜሮና ከዛ በላይ ነው የሚወጣው። ውም እያለ ነው ምንም ይግባ የሆነ ማሽን ነው እንበል። ንጥር ዋጋ ማለት ልክ እንደ ማሽን ወሰዱት የሆነ እንደ ማሽን ማለት ነው። የሆነ ማሽን ነው ብላችሁ ይሄንን አሁን የሆነ ማሽን ነው ብላችሁ አስቡት። ከዛ የሆነ ተለዋዋይጣ ይገባል። ከዛ እዚህ ውስጥ ምን የቁጥር መስመር ነው እንበል። ይሄንን የቁጥር መስመር እንውሰድ። ተብታችኋል ይሄ ድፍን ቁጥር ነው እንበል እና ከዚህ ውስጥ አንድ ቁጥር አሁን ለምሳሌ ሁለት አንድ ቢገባ አንድ እዚህ ውስጥ ፕሮሰስ ሆና የምትወጣው አንድ ሆና ነው የምትወጣው ኔጌቲቭ አንድ ደግሞ ብትገባ እዚህ ማሽን ውስጥ አንድ ሆነ ነው የምትወጣው። ኔጌቲቭ አራት ደግሞ ቢገባ ፕሮሰስ ተደርጎ አራት ሆኖ ነው የሚወጣው። ኔጌቲቭ አምስትም ቢገባ ፕሮሰስ ተደርጎ እዚህ ንጥረ ዋጋ ውስጥ ማለት ነው ፖዚቲቭ 5 ሆኖ ነው። ስለዚህ ይሄ ልክ እንደ ማሽን ነው። ስለዚህ የትኛውም የሚገባው ነገር ከዚህ ከዜሮ ዜሮእና እና ከዛ በላይ ሆኖ ነው የሚወጣው ለማለት ነው እና ይሄንን ይመስላል። ይሄንን ግራፍ ደግሞ በሚቀጥለው ትማራላችሁ። ለምሳሌ የኔጌቲቭ አንድም የአንድም ተመሳሳይ ነው ማለት ነው። የአስርም እዚህ ጋ የፈለጋችሁን እዚህ ጋር ኔጌቲቭ ጠበሉት፣ እዚህ ጋር ደግሞ ጠበትሉ። ስለዚህ የሁለቱ ተመሳሳይ ነው የዋይ ዋጋቸው ማለት ነው። እንደዛ ነው። ስለዚህ በሚቀጥለው ሄንን ትማራላችሁ።